ሰላም አለይኩም ወረሕመቱላሂ ወበረካት። ሰላም ቤተሰብ፣ እንዴት ናችሁ? ከኔ ጋ ሁሉ ሰላም ነው። እንዴት እንዴት አላችሁ ማለት ነው። ትናንትና የእነ ፍቅርዬን ቪዲዮ አይቼ በጣም በጣም ከምነግራችሁ በላይ ነው ደስ ያለኝ ማለት ነው። ያው ትንሽ ጉንፋን ይዞኛል። ማታ በጣም ስላመመኝ መስራታችሁ አልኩም ነበር ቪዲዮ። ዛሬ አሙኛል፣ ግን ያንን ደስታቸውን አይቼ ቪዲዮ ያለ መስራት አልፈለኩም። እናለዛ ነው ማለት ነውና ትናንትና በጣም ደስ የሚል ጊዜ ነበር ያሳለፉት ሁሌም እንደዚህ ቢሆኑ በጣም ነው ደስ የሚለኝ ማለት ነው። በጣም ነው ደስ የሚሉት የእውነት በቃ በተለይ ፉፉማ ምርጥ ምርጥ ምግብ ሰሪ ማለት ነው። በጭራሽ አይችልበትም። በነገራችን ላይ ማለት ነው እንቁላል መስበር ያቀት ፉፉ አዳተው አይደተው ነገሩ ከቅመሟት ማራለህ ማለት ነው ፍቅርዬ እና ቁራን ሲሰብር አንዱን እዛው አብሮ አልከተተው፣ ጋይስና በተለይ እናት እና ልጅ ደግሞ መልስ ሆነው የሰሩት ቪዲዮ ላይ ማለት ነው። ዘይት ኔት ላርገው ስትለው አናቴ ላይ ዲ በትክክል እውነት የሰሩት ቪዲዮ በትክክል ነው ማለት ነው። አንዳንድ እናቶች ሲናደዱ ጌዛ ይላሉ እና እዝነይ ዚ ላይ ዲፊ አናቴ ላይ ዲፊ ያኔ ቦታውን ስለምታቀው ብለው ስለሚያስቡ ማለት ነው። እና ልክ በጣም እየሰሩት ነገር በጣም እናትና ልጅ ሆነው በተለይ እየሰሩት ነገር በጣም ነበር ፈን የሚያደርገው። ትናንትና ቪዲዮዋቸው በጣም ፈን የሚያደርገው ከምነግራችሁ በላይ እያሁላችሁም ማየታችሁ ታብዬ ተስፋ አደርጋለሁ። እና በጣም ነው ደስ ያለኝ። ሁል ጊዜም እንደዚህ እንደ የድሮ የድሮ ሳቃቸው፣ የድሮ ፈገግታቸው፣ የድሮ ጨዋታቸው ነበር የናፈቀኝ ትናንትና አሳይተውናል። በዚህ ይቀጥሉበት እንዳይ ነገሮች ታበላሽተው ደግሞ ወደላቀሰ ወደ ሀዘን እንዳይ እንዳይገቡ በዙ በሳቅ በደስ ላይ ይቀጥሉበት ነው። እና እንግዲህ ፍቅርዬ ደግሞ የሚያሳስባት ነገር ብዙ የሚያስጨንቃት ነገር ምናምን አለ። ተመልካቹም እየጠየቀኝ ነው ምናምን እያለ ነበር እኮ። ያው የሚያስጨንቃት ነገር ሰላም መረቃቷ ነው እንግዲህ እና እንዲ አድርጉላት ያው ነው የሚባለው። እና ደግሞ ያው አትጨነቂ የኛ ፍቅርዬ፣ ትቻያለሽ ማለት ነው። ሁሉንም ታልፊዋለሽ አትጨነቂ ማለት እፈልጋለሁኝ። እና ብዙ የማውራቱ ሀሳብ የለኝም ምክንያቱም ብዙ በኋላ በጣም ደስ ይላ ነበረ በጣም ነው ደስ ያለኝ ትናንትና ቪዲዋቸው ነገር ግን በጣም አሞኛል ጉንፋን ይዞኛል ጉንፋን ሳይሆን ይህ መጋኛ በሉት ጋይስ በጣም ነው እውነት ነው መነግራቸው ና በያላችሁ በሰላማችሁ ፖዚቲቨል ሚደገሬቶች ላይ ካርጉባይ ባይ እነ ፍቅር ይ ደግሞ በዚሁ ቀጥሉበት የኔ ውዶች የኔ ስስቶች የኔ ዲክመቶች እንዴት ነው መወዳቸው አጠይቁኝ ባይ ጋይስ